አለምኩ ለኔ ነው ማለት ይሄ ለኔ አይገባኝም ነበር። እሱ ጋ ከታች ማለት ነው ፊርማሽ ራሱ የሀብታም ፊርማ ነው። እንደዚህ አይነት ነገር ጥሎሽ ላይ ይጣልልኛል ብዬ አስቤም ስለማለቅ ይሆናል የደነገጥኩት። ስለደነገጥኩኝ እንዳይደብር ይቅርታ። እኔ ኑሮ እዚህ ጋ ነበር ፊት ብሎ እንደውም አንቺ ጠንካራ ሴት ሰላም አሊኩም እንዴት ናችሁ ውድና የተከበራችሁ ቤተሰቦች እኔ ደህና ነኝ አልሐምዱሊላ በሀገር ውስጥም በሀገር ውጭም ያላችሁ የሶፊ ቤተሰቦች እንደምን አላችሁ እኔ እንግዲህ እንደምታየኝ ደህና ነኝ አልሐምዱሊላ ዛሬ በጣም ደስ በሚል ነገር ነው የመጣሁላችሁ ይህን ከመናገሬ በፊት ግን በጣም ብዙ እህት ወንድሞቼ የተጨነቀችው ነበረ። ወሎ ስመጣ ያው ያለውን ነገር ከወሎ ላይ ወደ አዲስ አበባ ልመጣ ስል ያለውን ነገር እያሳያችሁ ነበር። እና ተመላሹ ሶፊ ቶፊቅን ጥለሸዋ ቲጂ በጣም ብዙ ኮሜንቱን ያው እያነበብኩ ነበር እና ብዙ አስተያየት የሰጣችሁኝ እህት ወንድሞች አላችሁ። አመሰግናለሁ። እንዲሁም ደግሞ ቴሌግራም ላይ ዋስታፕ ላይም ሶፊ ምን ላይ ደረሽ አዲስ አበባ ገባሽ ወይ ያላችሁ ስትጨናነቁ ለነበራችሁ እህት ወንድሞቼ አልሐምዱሊላህ ዛሬ በሰላም ገብቻለሁ። ያው አሁን የምታዩ ቤቴ ላይ ነው የምታዩ ማለት ነው። እና በሰላም ገብቻለሁ። ስለ ቶፊቅ ደግሞ ከአሁን በኋላ ያው ይህንን የቶፊቅ ነገር የተቋጨ ነገር ነው እሱ አስቡ የራሱን ነገር መርጧል። እኔ ደግሞ ያው እንግዲህ ቁጭ ብዬ አስቤ ሰከን ብዬ አስቤ የራሴን ኮት ያው መርጫ አለው ማለት ነው። ከአሁን በኋላ በቃ ቤተሰቦች በሚሉ ነገር ነው መሄድ ምፈልገው በራሴ መመራትም አልፈልግም። ማለት የሆነ ሳትወዱት የምትገቡበት አይነት ህይወት ሳይሆን በቃ አሁን ላይ በራሴ ወድጄ ወስኜ የሆቴ መምራት እንዳለብኝ፣ ደስተኛ ሆኜ ትዳሬ መያዝ እንዳለብኝ እና የተሰማኝና ከአሁን በኋላ በቃ ደስ የሚል ይፎት እንዲኖረኝ ሁላችሁም ኮሜንት ላይ ተማኙልኝ ማለት ነው። ያው ቤተሰብ ጋር የሚጣራ የሆነውን ነገር ስላለ ግዴታ ነው የመምጣት ስለነበረብኝም ያው ቤቴም አዲስ አበባ ስለሆነ ያው ሁላችሁም ታውቃላችሁ መጥቻለሁ ማለት ነው። ዛሬ ወደ ዋናው ነገር ስንገባ ያው እንግዲህ ዛሬ ከሆነ ቦታ ላይ ተደውሎልኝ ነበርና እኔ አለቅም ብቻ ማመናያቀትኝ ምክንያቱም ያው ሁለት ልጆች ነው የደወሉልኝ አንዱ ልጆች ለመጀመሪያ ጊዜ በጣም የምደነግጭበትን አይነት ስጦታ ከባልሽ ወደ ባልሽ የሆነ ነገር ብቻ ተልኮልሻል እና የመጀመሪያ ስጦታ፣ የመጀመሪያ ጥሎሽ ምን ትፈልጊያለሽ እያሉ ያው ብዙ ነገር እየጠየቁኝ ነበረ። እኔ ደግሞ ያው ለምን ለቤተሰቦቼ ያው ማለት ስደሰትም ስከፋ ማጎነ ስለነበራችሁ፣ ከመጀመሪያ ጀምሮ እስከ መጨረሻ ያለውን ነገር ለምን ለቤተሰቦች አላሳያቸውም? በዚህ መደበቅማ የለብኝም። የኔ ደስታ የሚያስደስታቸው ብዙ ሰዎች ስላሉ፣ በቃ ከኔ ጋር ደስ እንዲላቸው ደስታዬን በቃ ደስታዬን እንዲካፈሉ ፈልጋለሁ ብዬ ያው ለብቻ ቁጭ ብዬ አውርቼ ወስኛለሁ ማለት ነው። እና አለቅም የደወለልኝ ልጅ ግን ትራንክ ሊያደርገኝ ሁን ሁን ተደውሉለት ሆን አለቅ እዛ ጋር ሄደን ብቻ የሚፈጠረውን ነገር ጠርተውኛ ላይ ብቻዬን ለመሄድ ምናምን አልፈለግኩም፣ ግን በተደጋጋሚ እየተደውለልኝ ስለነበረ ይሄ ነገር እውነት ነው ምናምን ብዬ ወስኜ፣ ለምን ለቤተሰቦች ቪዲዮ አልሰራላቸውም? አብረን ያለውን ነገር ወስጄ ለምን አላሳያቸውም? ለሶፊ ለመጀመሪያ ጊዜ የሚበረክል ለሶፊ ለመጀመሪያ ጊዜ የሚበረከትላትን ስጦታ ለምን አላሳየውም? ፕራንክም ከሆነ ደግሞ እኔ ብቻ ለምን ፕራንክ እሆናለሁ? ቤተሰቦቼ አብራችሁኝ ፕራንክ ትሆናላችሁ ማለት ነው። እስቲ ብቻ ያለውን ነገር አብረን ሄደን እንይ። ደስ የሚል ከሆነ እንደሰታለን፣ መጥፎም ከሆነ ደግሞ እንከፋም። ያው ያጋጥማል ብለን እንመለሳለን ማለት ነው። ሰላም፣ እንኳን ደህና ቆይከኝ። ለምን ነበር እንደዚህ አትቸኩል የጠራኸኝ ባላ? ነገር አዲስ ነገር ስላለ ነው። ነገር ምንድን ነው ባላ? ማለት እኔ በጣም ቸኩዬ ደንግ ቸኩኝም ብዙ ጊዜ ያው ጓደኞቼ እንደዚህ በሰዋት ደውል ያስጠሩኛል ግን መልካም ነገር ገጥሞኝ ያውቅም ወይም ሲታመሙ ወይም የሆነ ነገር እንዳደነግጥ ብለው ጠርተው ነው የሚነግሩኝ። እና አሁን ደግሞ አንተ ቶሎ ንገረኝ እስኪ፣ ልብ ይረጋጋ። ፊትሽ ላይ በጣም ነው የሚያስታወቅብሽ። ስለፈራሁ ነው ማለት መጥፎ ይሆን ጥሩ ይሆን እያልኩኝ በቃ ውስጤ በፍርሃት ልቤ እንደዚህ እየመታ ነው። እንዴት ላስረዳ፣ ብቻ አለቅም እና ያለውን ነገር ብትነግረኝ ደስ ይለኛል። ተሎ እስኪ ገምቺ፣ ምን ይመስልሻል? እንደ አያለቅም ማለት አንተ ብትነግረኝ ደስ ይለኛል። እኔማ ስላላወኩ ነው የመጣሁት። እኛ ጋር ምንድን መስለሽ አሁን አዲስ ሰርፕራይዝ አለን። አዲስ ሰርፕራይዝ ሳይሆን በጣም ደስ የሚል ነገር ነው። መጥፎ ነገር አይደለም። እውነት ለመናገር የሚያስደነግጥ ነገርም አይደለም ስት ደስ የሚል በጣም ለህይወትሽ ትልቅ ነገር የሚባል ነገር ነው የታሰበልሽ፣ ሀሳብና ስደውልሽም በድግጋሚ እኔ ጋም ደግሞ እየደወለ የሚያስጨንቀኝ ሌላ ሰው ነበር ከስተጀርባ። እና እሱ ሲያስጨንቀኝ እኔም አንቺንም አስጨንቄ እንደዚህ በጭኮራ ነው ያስጠራሽና ፊትሽ ላይ መጣም እንደገና ያስታውቅብሻል። እና ደስ የሚል ነገር ነው አትደንግጭ፣ መልካም ነገር ነው ሽንገሬ እና ደስ የሚለው ሰርፕራይዙን ያደረጉት የእጮኛሽ ፋሚሊዎች ናቸው። ውጭ ሀገር የሚኖሩት እና ጅግ ትልቅ ነገር ነው የታሰበው እና እኛንም ደግሞ በዚህ አጋጣሚ፣ ማለት አንድ ላቋርጥ፣ እጮኛ ስትል እንዴት ልታቅ ቻልክ አንተ? እኔጋ ፋሚሊ ነበርን ከጮኛሽ ጋርም ጓደኛ ነበርን እና ጀስት ፋሚሊዎች እኔ ጋር እናወራ ነበር እና በዚህ በሪልስ ሴክተር ውስጥ ነው የምሰራውና ብዙ ሰዓት ካወራን በኋላ ነው እኛንም በዚህ አጋጣሚ ወደውን ስለመረጥ ነው ሰርፕራይዝ አንቺን እንድናደርግ። እኛም ደስ ብሎናል። እንግዲህ ማለት ፋሚሊ ጋር ስታወቃለህ ማለት ነው እነሱን የደወሉልህ እነሱ፣ የእሱ ቤተሰቦች ናቸው ውጭ ሀገር ያሉት የደወሉልኝና እጅግ በጣም ብዙ ሰዓት ካወራን በኋላ ስለድሮውም፣ ስለ አዲስ አበባ፣ ስለ ኢትዮጵያ ስላለውም ነገር ነባራዊነት እያወራን ነበርና በዚህ አጋጣሚ ለምን እንደዚህ አናደርግም ነበር። ንገረኝ ማለት ደውሎ ምንድን ነው ያሉ እኮ እነሱ እ ጀስት ልጆቻችን ኢትዮጵያ ውስጥ የሚኖሩበት እና ደግሞ ወደፊትም ደስተኛ ሆኖ የሚያደርጋቸው ነገር ይሄው ያገር ባህል አይደለ? ምንድን ነው የሚባለው ጥሎሽ ነው የሚባለው አሁን የተደረገልሽ ነገር እና ማለት በኢትዮጵያ ላይ ታውቁ የማይ ማለት ታይቶ የማይታወቅ ነገር በባልሽ ዘመዶች ጥሎሽ መቶልሻል እያልከኝ ነው? በሚገባ ማለት ነው። እጅግ ደስ በሚል ሁኔታ አንተ እየቀለድከ አይደለም? ኧረ ቀልድ አይደለም፣ እውነት ከምሬ ነው። ብነግረሽ ደግሞ እጅግ በጣም ደስ ይልሻል፣ ያስባል። እሺ ምን ነበረ፣ ምን ነበር ያሉት? ጀስት ፋሚሊ ስናወራ እንዳልኩሽ ከብዙ ሰዓት ወይም ብዙ ጊዜያት በፊት እናወራ ነበር፣ ሞር ኮሚኒኬት እያለ ነበር እና ልጃቸው እንዲሁም ልጃቸው ባለቤት ለምትሆነው ሰርፕራይዝ ማድረግ ይፈልጋሉ። እንደ ሀገረኛም ጀስት እኛ ስናርግ ወይም ደግሞ የነበረው ልብስ ወይም የሆነ ነገር ነበረ አለ። አሁን ግን እነሱ በተለየ መልኩ ቀየር አድርገታል። ሰርፕራይዝ ማለት ነው። ምንድን ነው የተደረገው? እኛ ቴምር ፕሮፐርቲስ የምንባለው ፒያሳ ላይ የሚገኝ ሌግሪ አፓርትመንት አለ ከእሱ ባለሁለት መኝታ የምትኖርበት ወላችሁ ከብዳችሁ የምትኖርበት እንዲሁም ተጨማሪ ደግሞ የምትነግዱበትን ተጨማሪ ደግሞ የንግድ ሱቅ ፒያሳ አድዋ ዜሮ ዜሮ ላይ እንግዲህ እነሱ በቅድመ ሁኔታ እና... ቤት ገዝተውልሻል እያልክ ነው? ተረጋጊ። ቤትና ሱቅ ነው። እንደው አንተ እየቀለድክ አይደለም ማለት? ግን አላመንኩም። ለእኔ ነው ማለት? ይሄ ለእኔ አይገባኝም ነበር ለእናንተ ነው ለላ እንዴት አስበዋል? ባለሁለት መኝታ ቤት በጥሎሽ መልክ ለእኔ ይሄን ያህል ነገር ይበረክትልኛል ብዬ አንድ ቀን አሰብ ያለቅ የምሬ ነው ምልክ ስ መልካምነት ደግሞ ይከፍላል። ርዝሩ መልካም አንቺ መልካም ስለሆነች አላህም እንግዲህ ይከፍላል። በጊዜ ሆና የማይታመን ቤትና እንግዲህ ይህ ንግዱ ማለት አሁን ላይ እጅግ በጣም ኑሯችሁም የህይወታችሁ መሰረትን እነሱ አልጠበኩም ማለት ምን እንደምልህ አላቀም። እምበይ ሊመጣ ነው ላለቅስ አልፈለግኩም። ግን እንደዚህ አይነት ነገር ጥሎሽ ላይ ይጣልልኛል ብዬ አስቤም፣ ስለማለቅ ይሆናል የደነገትኩት። ስለደነገትኩኝ እንዳይደብር፣ ይቅርታ እኔ አልጠበኩም በኩም እንዴት ከአንተ ጋር ሊገናኙ ይቻሉ እንዲሁም ደግሞ ምን ብታደርጉላችሁ ነው ይሄን ውሳኔ እንደዚህ ሊወሱ ነው የቻሉት በጣም የሚገርም ታሪክ ነው ያለው እውነት ለመናገር ስ ጆኒያሽ ጋማቢ አባደግም ጓደኛ ማለት ነገር ነበርና እነሱ ከኔ ጋር ሞር ስለ ኢትዮጵያ ስላለው ሁኔታ ኮሚኬት እናደርጋለን እና አንቺም አይተሽ ሊሆን ይችላል በሚዲያ ላይ ደስቲን እንዲያደርጉ ያበረታታቸው እንግዲህ ኬምር ፕሮፐርቲ ነው እና ኬምር ፕሮፐርቲ ላይ አሁን በኢትዮ አዋርድ ላይ ተሸላሚ ነበር። ያ ማለት በተመጣጣኝ ዋጋ ቤቶችን ለነዋሪዎች በመሸጥ እና እጅግ በአጭር ጊዜ ቤቶችን በማስረከብ ነው የሚታወቀው። እና ኢትዮጵያ ውስጥ ደግሞ ለእናንተ ለወጣቶችን ተስፋ የሚሆን አዛውንቶችን መጦሪያ የሚሆን ቤቶችን በሰዓትና በጊዜ ሰርቶ የሚያስረክብ ካምፓኒ አግኝተው ደግሞ ትልቅ ደግሞ ሰላሳ አምስት ፐርሰንት ደግሞ መቶ ፐርሰንት ለሚከፍል ሰው አወጥተን ነበር ይሄን ኦፈር ማለት ነው ሶ ይህንን ለምን ተጠቅመን ለልጆቻችን ሰርፕራይዝ አናደርጋቸውም? ቅርስን መሆን የሚችል አሴት ንብረት ለምን አንሰጣቸው? ብለው እንግዲህ ከእነሱ ጋር እጅግ በጣም ብዙ ኮሚኒኬት እናደርግ ነበር እና ከዚህ አንጻር ይህንን ኦፈር በማቅረባችን እንግዲህ እኛንም እንግዲህ አምነውንም መርጠውንም እኛም ሰርፕራይዝ እንድናደርግ ስላሰቡ የሚገርምሽ ነገር ሶፊዬ በጣም እንደት አለ ሰላም ነው ሰላም ነው ነው

በጣም ብዙ ኦፈሮችን ማለት ከአንተ ደውለውል ነበር፣ አብረን ነበርን ከሱ ጋር ሲደውሉለት እና የተለያዩ ኦፈሮችን ሰተናቸው በጣም ብዙ ምርጫዎችን የሰጠናቸው መኖሪያ ቤት ነገራት። መኖሪያ ቤትን ፈልገው ለእናንተ እንድትገቡበት ወልዳችሁ ከብዳችሁ የምትስሙበትን ነገር ፈልገው ከዛ በኋላ አያት አካባቢ፣ ፒያሳ አካባቢ፣ ጋርመንት፣ ተክለሃይማኖት አላናቸው። እንዲሁም ደግሞ 100% መክፈል ከቻላችሁ 35%ን እኛ እንቀንስላችሁ እስከ 4 ሚሊዮን ብር የሚደርስ ቅናሽ ነው። የሚገርምሽ ነገር ከዛ በኋላ ደግሞ ማለት እስከ 4 ሚሊዮን ብር ዲስካውንት አደርጋላችሁ። እናንተ የመጀመሪያው ምርጫ። ሁለተኛው ደግሞ 40% ለሚከፍል ሰው 20% ቅናሽ አድርገን 8 ወር ፎይታ። አይ ካላችሁ ደግሞ 10%ን ብቻ ከፍላችሁ ቀሩን ደግሞ ከአንድ አመት እስከ ሁለት አመት ጊዜ ውስጥ ቤቱን እስከተረከቡት ቀስ እያላችሁ ትከፍላላችሁ የሚሉት ኦፈሮች አቅርበንላቸው በጣም የሚገርመው ግን የአንቺ ጮኛ ቤተሰቦች ሀብታም ናቸው መሰለኝ፣ እስከ አራት ሚሊዮን ብር የሚደርስ ዲስካውንት ነው ያገኙት። ፒያሳ ላይ ያለውን ሳይት ነው የገዙት። በእርግጥ የአያቱንም ሳይት አስመርጠናቸው ነበር። ኤንዌይስ እንኳን ደስ አለሽ። ለዚህ ጉዳይ አልነበረም የመጣሁት ሰግናየሚገርምሽ ሶፊ እሱ አብሮ አሁን ሲያወራል የነበረ ሰው ጎናችን ነበረ። በወቅቱም ፋሚል ስናስመረጣቸው ያሉትን ወፈርም ስንሰጣቸው እሱ ነበረ ትልቁ ሚና የተጫወተው። ሲሆና በምርጫም ስንጎበዝ ነው። ምክንያቱም በዚህ በር ዘርፍ ላይ እናንተ የሚሆናችሁ እና የሚጠቅማችሁ ነገር ምክንያቱም ለምሳሌ ከአያት አካባቢ ፒያሳው ሲመርጥ የራሱ የሆነ ፐርፖዝ አለው ምክንያቱም አካባቢ ላይ ያሉትን ለእናንተ ስ ወደፊት ብትወልዱ አካባቢ ላይ ልጆች ማጫወጫ ልጆች ማስተማሪያ፣ እንዲሁም ሌሎች ሌሎችን በቅርብ ርቀት የምታገኙበትን ደግሞ እናንተ ራሱ ብታከራይ እጅግ በጣም ትልቅ ገቢ የምታገኙበትን ቢዝነስ ነው፣ እነሱ ኦን ያደርጉላችሁ ማለት ነው። ስለዚህ በዚህ አጋጣሚ እንኳን ደስ አለሽ፣ እንኳን ደስ አላችሁ ነው የምለው። እንኳን አብሮ ደስ አለን። ደስ ብሎኛል፣ አለቀ ማለት ስለደነገስኩኝ፣ ብዙም እያወራሁ አይደለም፣ ግን በጣም ደስ ብሎኛል። ማለት ደስታ ይሄን ያህል ያስደነግጣል፣ እንባንም ያስወጣል። አንዳንዴ ደስታ ከቀን በላይ ሲሆን፣ በዚህ አጋጣሚ ግን በጣም እድለኛ ነሽ። ምክንያቱም በኢትዮጵያ ባህል ወይም ደግሞ ጥሎሽ የሚባለው እስካሁን በቤትና በሰው ደረጃ የደረሰ ሰው የለም። የመጀመሪያ ሪከርድ ይመስለኛል ያች። ምክንያቱም እስካሁን ስጦታ ሲበረከት የነበረው ወይም ጥሎሽ ሲባል የነበረው ምንድን ነው ኦልሬዲ ልብስ ወይም ደግሞ ወርቅ ወይም ደግሞ ማክሲሙም ከሄደ መኪና ሊሆን ይችላል። ግን እንደዚህ ደረጃ ግን እንደዚህ ሰርፕራይዝ ወይም ደግሞ ጥሎሽ የሚሰጥ ሰው በጣም አልተለመደም እና በጣም እድለኛ ነሽ። አልሀምዱሊላህ ማለት አላመንኩም ነበረ። ግን በቃ አላህ ይወደኛል ብዬ ያሰብኩት ምክንያቱም እኔ ለእኔ ይሄ አይገባኝም ነበረ። ግን ደግሞ የበለጠ እንደሚወዱኝ በዚህ አረጋግጫለሁ ማለት ነው። ብቻ ደስ ብሎኛል። እጅግ በጣም ደስ ብሎናል እኛም እና፣ ጀስት ውላሽ ነው ደግሞ መውሰድ ትቻለሽ ወይ ፈርመሽ፣ እርግጠኛ ለመሆን ደግሞ ያክል። ምክንያቱም ካምፓኒያችን ይህ ነገር ውል ሲያዘጋጅ በደስታ ነውና ጀስት ምንድነው ምርት ፕሮቲስ ነውና፣ እና በቃ ሶፊያ ባለሁለት መኝታ የቤት የቤት ባለቤት ልትሆን ነው ማለት ነው፣ ቤትና ሱቅ ነው እንግዲህ። ፈርመሽ ለመሆኑ ትያለሽ? አመሰግናለሁ። ከታች ማለት ጋና ፈር እሱ ጋር ከታች ማለት ነው። ፊርማሽ የራሱ የሀብተም ፊርማ ነው። እውነት በጣም አላውቅም። ቤት እጅ የራሱ እንዴት እንደምዝል ገና አላየህ የሚገርመው እኔ አንቺ ሚበለሮ እንደዚህ ነበር ሚበረበደስታ አንደኛው አንቺ ጋ ካሪ ነው የሚሆን ፓክት ግን አሁን እንሰጥሻለን። ጨርሻለሁ። አሁን ከዚህ በኋላ የቤት ባለቤት መሆን ነው እንግዲህ፣ ዶክመንቶችን እንሰጥሻለን አዘጋጅተን ማሽ ይሄኛው እንግዲህ አሁን የፈረምሽበት ሁሉ ከዚህ በኋላ ይሄ ዶክመንት አንቺ ጋር የሚቀመጥ በኋላ ለርክክብ ውልንና ማስረጃ ላይ የሚቀመጥ ሆና ይህን ያሉ ተቀመጭ። ስለዚህ የአንደኛው ቀሪ እኛ ጋር ነው፣ አንደኛው ናንቺ ጋር ነው ማለት ነው። ስለዚህ ሁሉን ፔመንት ስላለቀ ረዲ አግሪመንትሽን ወስደሻል። ቀጣይ ላይ እንግዲህ ለምንድን ነው የምንገናኘው? ለቤቱ ርክክብ ነው የምንገናኘው ማለት ነው። ጓደኛ ማለት ቅድም ጓደኛ ከስንት ዓመት በኋላ ነበረ ቤቱን ማለት ሰርታችሁ ምናምን የምታስረክቡት ማለት ይህ ትንሽ ስላልገባኝ ግልጽ ልታደርግልኝ ትችላለን? በሰው ስለተከፈለሽ እስካሁን ሳትጠይቂው ቆይተሽ አሁን ጉዱ ከጀገ ሲሆን የራሴ መሆኑ ስላረጋገጥ ነው። ይገርምሻል። ለቤተሰቦችሽም በዚህ ዙሪያ በጣም ተመካክረንበት እና ወረቀት ነው ልሱ ጠቅማ ያለውን ነገር የሰጠናቸው። ብዙ ወፈሮች ነበሩ። እኛ እውነት ምናገር ከነሱ ጋር ሲናወራ እንዳያቆሽ ከአንድ ዓመት እስከ አንድ ዓመት ተኩል የምናስረክባቸው አያት አካባቢ ያለው እና ዲስካውንት እስከ ሰላሳ አምስት ፐርሰንት ያለውን ኦፈር ሰተናቸው ነበረ። ግን በዋነኝነት እነሱን ነው። አሁን እንግዲህ ይህን ኦፈር ሰሰጣቸው ሁለት ዓመት ተኩል የምናስረክበው እንግዲህ ፒያሳ ወይም ደስ የገበ ማርያም ትምህርት ቤት አጠገብ ያለውን ሳይት ነው። እነሱ እንግዲህ የገዙ። ስለዚህ አንቺ የምትረከብ እንግዲህ ከዛ ሁለት ዓመት ተኩል በኋላ ይህንን የመሰለ ዲስካውንት ኦፈር ተጠቅመሽ፣ ያለምንም ዋጋ ጭማሬ፣ ያለምንም ጭንቀት ብቻ አንቺ የምትመጪው ከዚህ በኋላ ቤትና ብቻ እና ብቻ ነው። በጣም ነው የማመሰግነው፣ ማለት አሁን ያለውን ነገር ስላስረዳኝ ለእኔም ግልጽ ያልሆነልኝ ነገር ስለነገርከኝ በጣም ነው የማመሰግነው። ብቻ አመሰግናለሁ። ሌላ ምንም ልል አልችልም። እኛም እንግዲህ